በአሽከርካሪዎች የሚፈጸሙ ጥፋትና የጥፋቶቹ እርከን ፓርት ስሪ። ከዚህ ቀደም እንግዲህ በፓርት ዋንና በፓርቱ አንደኛ ደረጃ ጥፋት የሚባሉትን አምስት መቶ ብርና አንድ ነጥብ የሚያስቆጥሩብን አይተናል። በዛሬው በክፍል ሶስት ፕሮግራማችን ደግሞ በሁለተኛ ደረጃ ጥፋት አንድ ሺህ ብርና ሁለት ነጥብ የሚያስቆጥሩብን አምስት ጥፋቶች እናያለን። ቤቱን ፎሎ ማድረግ እንጀምር። የመጀመሪያው እንግዲህ የተሟላ የጭነት ማቀፊያ ወይም ስፖንዳ ሳይኖር ጭነት ጭኖ እያሽከረከረ አንዳንድ ተሽከርካሪዎች ላይ ስፖንዳ ወይ ደግሞ ከጎን በኩል የሚዘጋና የሚከፈስ ሳይኖር አሸዋ ሊጭኑ ይችላሉ፣ የተለያዩ ነገሮች ሊጭኑ ይችላሉ። ስለዚህ በተሽከርካሪያችን ላይ በቂ የሆነ ስፖንዳ ሳይኖር የተለያዩ ጭነቶችን ጭነን ብንገኝ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል እንደ ሪከርድ ማለት ነው። ወደ ሁለተኛው ጥፋት ስንሄድ የጡሩምባ ድምፅ ያለ አግባብ ወይም በተከለከለ ቦታ ላይ የተጠቀመ ወይንም ተገቢ ባልሆነ የማስጠንቀቂያ የጡሩምባ ድምፅ የተጠቀመ ይላል። ጥሩምባ ወይ ደግሞ ክላክስ የምንለው ነገር የሚፈቀድበት ቦታ አለ፣ ማይፈቀድበት ቦታ አለ። ዝም ብለን ማሰማት አንችልም ማለት ነው። ጥሩምባ ድምጽ የምናሰማው ሌሎች አሽከርካሪዎች ወይ ደግሞ እግረኞች አዌር ለማድረግ ወይ ደግሞ እንዲጠነቀቁ ነው የምንጠቀመው ማለት ነው። ከዛ ውጪ ግን ዝም ብሎ ክላክስ መጠቀም አይቻልም። ከዛ በተጨማሪ ደግሞ አሁን በምስሉ ላይ የምትመለከቱት ምልክት ክላክስ ማድረግ ክልክል ነው የሚል ምልክት ያለበት ቦታ ላይ ክላክስን ተጠቅመን ከተገኘን የአንድ ሺህ ብር ቅጣትና ሁለት ነጥብ እንደ ሪከርድ ይያዝብናል ማለት ነው። ሁለተኛው ጥፋት ወደ ሶስተኛው ጥፋት ደግሞ ስንሄድ በመንገድ ላይ ተሽከርካሪ ያጠበ ወይንም እንዲታጠብ ያደረገ ይላል። ተሽከርካሪዎች እንግዲህ የራሳቸውን ማጠቢያ ቦታዎች አላቸው። ከዛ ውጭ ግን አስፋልት ላይ ወይ ደግሞ በማንኛውም አውራ ጎዳና ላይ ዝም ብለን ተሽከርካሪ እያሳጠብን ወይ ደግሞ ራሳችን እያጠብን ብንገኝ በሁለተኛ ደረጃ ጥፋት አንድ ሺ ብርና ሁለት ነጥብ እንደ ሪከርድ እያስቆጥርብናል። በሁለተኛ ደረጃ ጥፋት ዝርዝር ስር አራተኛውን ደግሞ ስናይ በአውቶቢስ ማቆሚያ ስፍራ ላይ፣ በእግረኛ መንገድ ላይ፣ የትራፊክ ምልክት ወይም መብራት አጠገብ በተሽከርካሪ መግቢያና መውጫ በር ላይ ሌላ ተሽከርካሪ ደርቦ ወይም በመንገድ ምልክት አማካኝነት ማቆም በተከለከለበት ማንኛውም ስፍራ ላይ ተሽከርካሪ ያቆመ ይላል። ይሄ ማለት ምን ማለት ነው? እንግዲህ በማሽከርከር ሕግና ደንብ ትምህርት ዩቲዩብ ቻናሌ ላይ ለቅቅ ያለው በእነዚህ አሁን በተጠቀሱት ቦታዎች ላይ በአውቶቡስ ማቆሚያ ፊርማታ አካባቢ ላይ እግረኛ ማቋረጫ ባለበት አካባቢ ላይ 12 ሜትር ክልል ውስጥ ብያለው፣ በትራፊክ ምልክት መብራት አጠገብ 12 ሜትር ክልል ውስጥ ወይንም በማንኛውም መገናኛ መንገድ ብለን ተማምረን ነበረ። በተሽከርካሪ መግቢያና መውጫ ወይንም በማንኛውም ድርጅቶች መግቢያና መውጫ አካባቢ ላይ ቆመን ከተገኘን በሁለተኛ ደረጃ ጥፋት ስር ይመዘገብብናል። አንድ ሺህ ብርና ሁለት ነጥብ ይቆጠርብናል ማለት ስለዚህ እንደዚህ አይነት ቦታዎች ላይ ማቆም የተከለከለ ነው። ዛሬ የምናየው በሁለተኛ ደረጃ ጥፋት ስር የሚመዘገብ አምስተኛውን ጥፋት ደግሞ ስናይ የተሽከርካሪ እይታ የሚከለክል መጋረጃ፣ ተለጣፊ፣ ላስቲክ ወይም ሌሎች ተመሳሳይ ነገሮች በተሽከርካሪ ላይ ያስቀመጠ ወይንም የለጠፈ ይላል። እንግዲህ በተሽከርካሪያችን ላይ እንደዚህ ግልጽ ነው መሆን ያለበት። ስቲከር ለጥፈን ከሆነ የተለያዩ ስዕሎች ለጥፈን ከሆነ እዚህ ጋር የሚንጠለጠሉ አሻንጉሊቶች፣ የተለያዩ ነገሮች የሚያደርጉ አሽከርካሪዎች አሉ። ተሽከርካሪያችን ላይ የሚፈቀደው ሶስት ነገር ነው። አሁን ቀርቷል፣ ሶስተኛ ወገን ቀርቷል። አመታዊ የቴክኒክ ምርመራ ቦሎ እና ሮድፈንድ ነው መለጠፍ የሚጠበቅብን ሶስተኛው ወገን አሁን ኦንላይን ስለሆነ ቀርቷል። ስለዚህ ከዚህ ውጪ ለደህንነት የሚያሰጋቸው የመንግስት ባለስልጣናት ተሽከርካሪዎች፣ የዲፕሎማቲክ ተሽከርካሪዎች ከዛ ውጪ ወይ ደግሞ የቪአይፒ ተሽከርካሪዎች ካልሆኑ በስተቀር ማንኛውም ስቲከር መለጠፍ ትክክል አይደለም ማለት ነው። አንደኛ ለእይታም ይጋርዳል ሁለተኛ ነገር ደግሞ ሕጉም ያስቀጣናል ማለት ነው። ያ ብቻ ደግሞ አይደለም፣ እዚህ ጋር የሚንጠለጠሉ ነገሮች አሉ። አንዳንድ የህፃናት መጫዎች አይነት ነገሮች፣ የተለያዩ ነገሮች እዚህ ጋር የሚያንጠለጥሉ ሰዎች አሉ። ይሄ እይታን ይጋርዳል። ስለዚህ እንደዚህ አይነት ነገሮችን ለጥፈን ወይ ደግሞ አንጠልጥለን እያሽከረከርን ከተገኘን ወይ ደግሞ እይታችንን አሁን ህጉ የሚቀጣው ምንድነው? እዚህ ጋር ስላንጠለጠለን ሳይሆን እይታን የሚከለክል በሚል ያስቀጠናል ማለት። ስለዚህ እይታችን የሚከለክል ነገር ተሽከካሪያችን ላይ ለጥፈ ወይ ለአንጠልጥለ እየተንቀሳቀስን ብንገኝ አንድ ሺህ ብርና ሁለት ነጥብ በመንጃ ፍቃዳችን ሪከርድ ይያዝብናል ማለት ነው። ስለዚህ በጣም ብዙ ናቸው። ሁለተኛ ደረጃ ጥፋት ላይ ወደ ሰላሳ ስምንት የሚደርሱ ጥፋቶች አሉ። ዛሬ ያየነው አምስቱ ነው ማለት ነው ሁሉም ለመጨረስ ጊዜ ስለማይበቃ ነው። በየተራ እና ያለ ማለት ነው። ዛሬ አምስቱን አይተናል ማለት ነው። እነዚህን እንግዲህ ከግንዛቤ ሰው ማስገባት ልናሽከረከር ይገባል ማለት ነው። ይሄንን እንግዲህ ለመንጃ ቃር ተማሪዎች ወይ ደግሞ ለአሽከርካሪዎች፣ ለጓደኞቻችሁ ልክ ስታገኙ ሼር አርጉላቸው። አዲስ ኮናችሁ ፎሎ አርጉ። ሀሳብ አስተያየ ጥያቄ ስሮ ኮመንሴሽን ላስቀምጡ። ለሁሉም ደረስ ላይ ኮፒ ሊንክ ሼር አድርጉ ይመቻል።